ሰላም እንዴት ናችሁ? የተወደዳችሁ እንኳን ለመስቀል ባላደረሳችሁ። ቻናላችንን ሰብስክራይብ በማድረግ ቤተሰባችን ይሁኑ። ዩጋንዳ ስደተኞች ከተለያዩ አፍሪካ ሀገራት የሚፈልሱባት ለስደተኞች አንጻራዊ ምቾት ያላት ስፍራ ናት። አበሾች ኢትዮጵያና ኤርትራውያን በብዛት በዩጋንዳ ካምፓላ ከተማ ስደተኛ እየሆኑ ነው። ታዲያ ሀበሾች በአንድ አካባቢ ሰብሰብ ብሎ በመኖርና በመስራት ይታወቃሉ። በካምፓላ ውስጥ ከባላጋላ ካሳንጋ ሶያ ቡንጋ ናኩላቢ ሜንጎ እና የመሳሰሉ ሰፈሮች አበሾች ከትመውበታል። በእነዚህ አካባቢዎች የንግድ ቤቶች ማስታወቂያ በአማርኛና በትግርኛ ተጽፎ ማየት የተለመደ ነው። ይህ ጉዳይ ታዲያ አልፎ አልፎ በዩጋንዳውያን ዘንድ ቅሬታን መፍጠኑ አልቀርም። "እኛን አታቀርቡንም። በሀገራችን ልንሰራው የሚገባውን ስራ ወሰዳችሁብን። አለፈ ሲልም ወንዶቻችንን አማለላችሁብን ከእኛ ጋር ተጋብታችሁ የመኖር ፍላጎት የላችሁም የሚል ወቀሳ ጭምር ሀበሾች ከዩጋንዳውያን ይደርሳቸዋል። በቅርቡ በካምፓላ የሚካሄደውን ምርጫም ተከትሎ ከተወዳዳሪዎች መካከል እድል ቀንቶት ምርጫውን ቢያሸንፍ በፍጥነት ህገወጥ የሆኑ ኢትዮጵያና ኤርትራውያንን ጨምሮ ስደተኞችን ከሀገሩ እንደሚያባርር ሲናገር ተደምጧል። ሆኖም ግን እስካሁን የከፋ ችግር በአበሾች ላይ አልደረሰም። በነፃነት ይኖራሉ፣ ይሰራሉ። አበሾች በብዛት ከሚኖሩበትና ከሚሰሩበት ሰፈር አንዱ በሆነው ከባላ ጋላ ሀያ ሁለት የሚባል ሰፈር አለ። የአዲስ አበባውን ሀያ ሁለት ሰፈር ስያሜ ያገኘው የካምፓላው ሀያ ሁለት ከጠዋት እስከ ማታ በአበሾች እንቅስቃሴ የተሞላ ነው። ቁርጥን ጨምሮ ድራፍትና የጀበና ቡናም የተለያዩ የአበሻ ምግቦች በዚሁ ሰፈር የተለመደ ነው። ሸዋ ዳቦ የሚል ስያሜ ያለው ዳቦ ቤትም በዚሁ ሰፈር ከሚገኙት ውስጥ ነው። የካምፓላ ነዋሪዎች የሚገናኙበት ፖለቲካው፣ የእምነቱ ጉዳይ፣ የስራው ጉዳይ ማህበራዊውም ኢኮኖሚያውም፣ ምናለፋችሁ ሁሉም ነገር በሀያ ሁለት ይቦካል ይጋገራል። አንዳንድ የካምፓላ ነዋሪዎች እንዳጫወቱኝ ከጥሬው ስጋ ባልተናነሰ መልኩ የሰው ስጋ የሚዘለዘልበት የታወቀ የሀሜት ቦታው ነው ብለውኛል። ሀያ ሁለት ታዲያ እንዲህ ባበሾች የታጨቀው ቦታ ለበዓል ደግሞ የበለጠ ይደምቃል በሚል እሳቤ።

ሃያ ሁለት ደርሳችሁ ወደ ውስጥ ልትዘልቁ ስታስቡ ፊት ለፊት የምታገኙት ኤልሳን ነው። ኤልሲ ቡና በትልቅ ረከቦት ሲኒዎቿን በአግባቡ ደርድራ የአገር ቤቱን እጣን እያቦለለች በድንቅ የቡና መዓዛ ትቀበላችኋለች። ቡና አልወድም ብትሉ እንኳን የኤልሲን ፈገግታና ተጫዋችነት አልፋችሁ መዝለቅ አይሆንላችሁም። አጠገቧ ተቀምጣችሁ ውሃ ወይም ሻይ መጠጠታችሁ አይቀሬ ነው። እኔም ታዲያ ኤልሲ ጋር በነበረኝ ቆይታ ካምፓላ መኖር ከጀመረች ሶስት አመት እንደሆናትእና ምንም እንኳን በሀገሯ ሰዓት የላሰች ነጋዴ ብትሆንም ካምፓላ መኖር ስትጀምር መስራት የሞከረችውን የጀበና ቡና በ22 አካባቢ ታዋቂ እንዳደረጋትና ብዙ አበሾችንም እንዳስተዋወቃት አገሯ ያለች እንደሚመስላትም ነግራኛለች።

የኤልሲ ቡና ደንበኞች የተማሩ የተማሩና የብዙ ሙያ ባለቤቶች ወጣቶች እንደሆኑ ነግራኛለች። በካምፓላ ተቀጥሮ መስራት ከባድ በመሆኑ በብዙ ተስፋ መቁረጥ ውስጥ የስደት ሕይወታቸውን የሚገፉ ወጣቶችን እንደምታውቅም አጫውተኛለች። በተለይ የስራ ማጣቱ ችግር በወንዶቹ ላይ ጠንከር ይላል ነበር ያለችኝ በጣም

ይከፍዳል። ትንሽ ጊዜ ነው ምለው ብሎ ይከፍዳል። ክራይ ከመቶ ዶላር ያነሰ ቤት አይገኝም፣ የለም አንድ ክፍል ከመቶ ዶላር ያነሰ የለም። በጣም ነው አሁን እየከበደ ና።

በሙዚቃ ሲመነዘር ቶሎ ያልሲልኩት መቶ ዶላሩ መቶ ዶላር እንኳን ከላቁ ሲልኩት እዚህ መቶ ሲመነዘር ምንም አቅም እንደሌለው እነሱ አይረጥ የኢትዮጵያ ምንዛሬ ይሻላል ሲመነዘር፣ እዛ ብዙ እዚህ ብዙም ነገር

ታዲያ ከስራ ማጣቱ ጋር ተያይዞ ለወትሮ ባዘቦት ቀን ሳይቀር ድምቅ የሚለው የካምፓላ ሀያ ሁለት እኔ በሄድኩበት የመስቀል ባለት ከወትሮ እጅግ ቀዝቅዞ አይቼዋለሁ። ምናልባት በዓልን ሰው ቤት ስለሚያከብር ይሆን ብዬ ኤልሲን ጠይቅያት ነበር። ከመልሷ እንደተረዳሁት ግምቴ ትክክል አልነበረም። ሀያ ሁለት ጭር ማለት ከጀመረ ኤልሲም፣ የቡና ገበያ መቀዝቀዝ ከጀመረ ሰነባብቷል። ኤልሲ የዚህ አመት የመስቀል በዓል ለሶስተኛ ጊዜ እያከበረች ነው። እስኪ ከአምናው ጋር አነጻጽረሽ ንገሪ ብያት ነበር በጣም

ከኑሮው ጫናና ና ከባህሉ ባሻገር ካምፓላን እንዴት አገኘሻት? ዩጋንዳውያንስ እንዴት ናቸው? ብያት ነበር።

ከኤርሲ ጋር የነበረን ቆይታ ወደ መቋጫቱ ስንደርስ ለቤተሰቦቿ፣ ለጓደኞቿ፣ ለብርና ደንበኞቿ የእንኳን አደረሳችሁ መልእክቷን ካስተላለፈች በኋላ ድንገት ተለውጣ ስሜታዊ ሆነች። እንደምንም ከምባዋ ጋር እየታገለች ዋጋ ከፍሎልኛል እሱ ማለት ለእኔ ብዙ ነው ያለችውን ወንድሟን በዚህ መልኩ ነበር ያመሰገነችው። ሁለት ሁለት ሴት ልጅ ዞ ማይቻል ማይገፋም እኔን አሳድጎ ልጆቼን እያሳደገ ያለ አንድ

እኔ ከዚህ በላይ ሆኜ ማመስገንና ውለታ መክፈል ስላለብኝ ዕድሜ ልኩሜ ል ቻ ትንሽ ታናሽ እና በጣም ነው የኔ ነገር የማይሆንለት እና እድሜ ልኩን እድሜ ጤና የኔ እድሜ ለሱ ጨምሮ እግዚአብሔር እንፈልጋለሁ የማይሰለች ወንድሜ እድሜ ልኩን የሚያረግልኝ እነ ልጆቹ ከነው ሴት ልጆቹ በስሙ የሚጠሩ ልጆች ናቸው እና ምንም ቅር አይለውም፣ ምንም የማይከፋው ምንም ነገር እና እድሜ ጤና ላሜ በጤና ላይ ጤና የእሱን ክፉ አያሳየኝ፣ ነው እና እኔን የበለጠ አድርሶኝ ለእሱን ደግሞ አሳርፌው አሳቢ እያሉ እሱን አሳርፌው። በጣም ምንም ቃላት የለኝም፣ ለወንድሜ ቃላት የለኝም በጣም

ከኤልሲ ጋር የነበረን ቆይታ ይህንን ይመስል ነበረ። በካምፓላ ስደተኞች ዙሪያ በሌላ ሰፊ ፕሮግራም ተመልሼ የማገኛችሁ ይሆናል። በድጋሚ በተለያየ ሀገር በስደት ላይ ሆናችሁ በዓልን የምታከብሩ ከቤተሰቦቻችሁ ተለይታችሁ ላላችሁ ሁሉ እንኳን አደረሳችሁ ለማለት እወዳለሁኝ። በሌላ አዲስ ፕሮግራም ዳግመኛ እስከምንገናኝ ድረስ ሰላም ሁኑልኝ።